ከሚወጣለ ወይኔ ቆንጥሬ ጎትቼ እየጠፈጠፍኩ አስወጣለሁ። ከሚ እኔ አታስቀ ኔ ዛቻ ሳቂ አለም ዳኒር ውስጥ ሀይሜን ፍቅሯ ሳይሆን ከብሩ ጋር እንዲያለያያቸው ብር ተቀብሏል። በዶላር ዳኒል ወይም የሚያረጋጋ ቢሆን ችግር የለውም። ልጁን ወይ አላረጋጋው። መለኛው እንግዲህ ዳኒል አላረጋጋው ያለው ባለፈው ናቲ ጥር ጥር ጥር ጥር ብሎ ነበር። ልክ እንደ ሴት ማለት ነው። እንዴት ይመተዋል ብሩኬን? እንዴት ይመተዋል ብሩኬን ያለው ግን፣ ተነስቶ ያነቀው ዳኒ ነው። ብሩኬ ዝም ብሎ ተናገረ እንጂ፣ ያነ እኮ ብሩኬን ይዘውት ነው ፍጼ ወገቡን እንቀርጎ ይዞታል። ዳኒ ምኑ ተያዘ? እንደውም አቅም አገኘ ፍጼን ሲያገኝ ማለት ነው። ለመደባደብ አቅም አገኘ። አስተካክለው እንደገና ደግሞ እንደምትሄድና እንደምታስታርቀው በነገራችን ላይ ፍጽ ስላለ ነው ችላ ችላ ያሉት ወንድሞቹ ሰዎቻቸው። ለምንድን ነው ወንድሞቹ ሄደው የማይገላግሉት የማያስታርቁ? አልጠራጠርም። ብሩኬ ተረጋጋ፣ የመጀመሪያ ትግስት ይምጣ። ትግስተኛ ነን ትግስትን ሳጨርስ ብለህ ሰምተህ ያው፣ ሁሉም ታግሰህ አልፈሃል ብዙ ነገር። እኔ አሁን ላይም ብሩኬ ትግስት ቢኖረው ብዬ ነው የማስበው። ምክንያቱም ያኔ የሀይሜ ንግግር ነው እሱ አሁን እያጋጋለ ያለው። ብሩኬ የሚልሽን መስማት ነው እንጂ ሌላ ሰው የሚናገርሽ መስማት የለብሽም። ሀይሚ ደግሞ ዳኒ ያሳያት ዶክሜንት በምንም በምንም የተቀነባበረ የሆነ ነገር አሳይቷታል። ለዛ ነው ሀይሚ ነብር ነብር የሆነችው ማለት ነው። አብርሃምን እንዴት እያደረጉት እንደሆነ እያያችሁ ነው። ወይኔ እናቴ ስለምትሉ ቢያንስ እንኳን እናቴ ብላችሁ ስለምጽፉልን ኦ ከወለዳችሁ ወንድ ወንዱን እንደዚህ ነዘነብ ዘነብ ዘነብ አድርጋችሁ መንታ መንታውን እንደዚህ መከበር ነው እንጂ ቤተሰብ ስለ እናት እንግዲህ ያለውን ፍቅር ሀብም በዚህ መልኩ ገልጾታል። እኛ የምናውቀው ግን ሙሽዬን፣ የምንወዳት የብሩክ በጣም በጣም በጣም ደካማ ጎኑ ማናት ቢሉን ሙሽዬ ናትና፣ እኔ በጣም የወደድኩት ብሩኬን የወደድኩት በቃ ለሙሽዬ ባለው ፍቅር አድጎ ለራሱ ያለው ፍቅር በጣም ይለያል ና እናታችን ለዘላለም ኖር ይልን እድሜና ጤና ረጅም እድሜና ጤና ይስጥልሽ። ልጆችሽን በደስታ እንጅንም በደስታ ያኖር ይችላለሁ። እንዲሁም ኦዲንሶች በጣም በጣም በጣም አሪፍ አስተዋጽኦ እያረጋችሁ ነው። ስለ እናትና ስለ አባት አንዳንድ ቦታ ያልገባችሁ ልጆች አላችሁ። እሱ ደግሞ አንድ ቀን ይገባችኋል፣ ወይም ስትወልዱ፣ ወይም ደግሞ እናታችሁ ያኔ የሆነ ነገር ሲጎልባችሁ ወይም ደግሞ የሆነ ነገር ስትወሩ ብቻ ታውቁታላችሁ። በዛን ሰዓት ይገባችኋል ሁሉም ነገር ማለት ነው። ውድ ቤተሰቦቻችን ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ነዋችሁ? እኔ አለሁ ደህና ነኝ፣ እግዚአብሔር ይመስገን። ፏፍሽ ብዬ መጥቼላችሁ አለ ቤተሰብ። አይ ፏፍሽ ሳይሆን ኖርማል ነው ኖርማል ነው። ግን ዛሬ የመጣሁበት ነገር አንዳንድ መረጃዎችን ሰማሁኝ ማለት ነው። ስለ መረጃዎቹ በጣም ቲክቶክ ላይ ነው ስንሸራሸር ያየሁት ማለት ነው። ነገር ግን ይሄ ነገር ከዚህ በፊትም በብሩኬና በሀይሚ ህይወት ውስጥ ሲወራ ነበር። እነዚህ ይሄ ነገር ማለት ነው። ምክንያቱም ብር ተከፍሏቸው ዳኒ ብር ተከፍሎት ሀይሚን እና ብሩኬን ለማጣላት ነው። ሶሲ እና ዳኒ ተጣልተዋል። በመጀመሪያ ብሩን እኩል ነበረ ሼር ያደረጉት የሚባል ወሬ ሰማሁኝ ማለት ነው። እና እንዴት ሊሆን ይችላል ብዬ አሰብኩኝ። ግን ሳየው ደግሞ ሳስበው ደግሞ ዳኒ ሀይሚን እንደማይወዳት መቶ ፐርሰንት ያስታውቃል። ምክንያቱም እያስተዋለና እያወዳደረት ያለው ከጥቅም ጋር እንዲሁም ብሩኬ ላይ በምታደርገው ሀረካት ለእኔ ብላ እንዲሆነችልኝ እንደዚህ ሆነች ምናምን የሆነ ሞራል ጉልበት ነው እንጂ የሚሰጣት አፍቅሯት አይደለም። እህቷ የሶስት እህት ስትጠይቃት እነሱ እኮ ምርጥ ካብሎች ናቸው ልታለያያቸው ነው ወይ ስትለው እኔ ለምን አለያያችኋለሁ አላለያይም ነው ያለው። ግን እንዳይነቃበት ያደረገው ነገር ነው። እኔ እንደሚመስለኝ ዳኔ ማለት ነው። አሁን አብርሃምን እያያችሁ ነው። በምን አይነት በምን አይነት ፎቶሾፕ ድሮ ይህን ያህል ነበረ እንዲ ብለን እስክንታዘብ ድረስ ማለት ነው። አብርሃምን እንግዲህ እያያችሁት ነው። በጣም ወጥመድ ውስጥ ነው ያለው ሰ ያንን ነገር እያቀናበረ በሚሞሪ ያስቀመጠውን ነገር ለሀይሚ አሳይቷታል ብዬ ነው ያሰብኩት። ሀይሜ ደግሞ ያንን ነገር በሰዓቱ ስታየው አስደንግጧታል እንደሚመስለኝ ያም ፍራንኩም አለ ተጨማሪ ይህንንም ስታይ እንድታምን ሆናለች ይመስለኛል፣ ሳስበው ማለት ነው። እና ብሩክ ደግሞ ይሄን ነገር አያውቅም። በቃ ማለት እሱ ብሩክ በራሱ መንገድ ንጹሕ ነው በራሱ መንገድ። ግን ደግሞ ሀይሚ እዛ ቦታ ላይ ያሳያት ነገር ውስጧን አሟታል። ለዛ ነው እንደዚህ በጣም በቃ እንደዚህ ማለት ይህን ያህል ቪዲዮ ሲሰራ ምንም አይነት ርኅራሄ አሳይታ ለብሩክ ይቅርታ ላለማለት ያደረገችው ነገር ያንን ቪዲዮ ካሳያት በኋላ ነው። እንደምታወጥ ከሆነ ከዛ በኋላ በጣም ተቀያይራለች። የምትናገረው ንግግር ምናምን በጣም ተቀያይራለች። ስለዚህ ብትቀየር እኔ አልፈርድባትም አሁን ላይ ሳስበው ማለት ነው። ይህንን ስላችሁ በመጀመሪያ ያልኩትም ትክክል ነኝ። ነገር አብርጅ ነው ያልኩት እሱንም ትክክል ነኝ። ግን ደግሞ ነገሩን እንዳይበርድ የሆነችበት ምክንያት ስሜታዊ የሆነችበት ነገር ሃይማኖት አንድ እና አንድ ዳኒ የማይሆን ቪዲዮ አሳይቷታል። የቅንብርም ይሆን የምንም ይሆን ብቻ አስመስሎ አሳይቷታል። ለምን ሶስቴን አምስት አምስት ሰዓት ላይ ታወራለች በስልክ ብሏል። የምታወራው ምንድን ነው ብላ እህትዬ አስጠይቀው እንዴት ከማለት ኖርማል ወንድ ጋር እንዴት ይሄን ያህል ጊዜ ታወራለች? ስለ ስራ ከሆነ ከዛም በላይ ሊወራ ይችላል። በነገራችን ላይ ማለት ነው የተጻጻፉት ቢወጣ ያኔ ምን እንደሆነ ብናቀው ሶኬ ያስገር ነበር። አሁን ግን ስለ ተጻጻፉ ብቻ በዛን ሰዓት ተነስታ ስለ ጻፈችለት ብቻ ታፈቅረዋለች ወይ ትወደዋለች ማለት አይቻልም። ምክንያቱም አሁን ፎር ኤግዛምፕል ቶፊክና ማሪና ለረጅም አመት እንግዲህ ጓደኛሞች ናቸው። በፊትም አሁንም እንደምናያቸው ምንም ነገር የላቸውም። ግን ብዙ ነገር አሳልፈዋል ደስት ፍቅረኛ መስለው እስክናያቸው ድረስ ብዙ ነገር ማለት አንዳንድ ሰው ማለት ትክክለኛ የሴት ጓደኛ ያለው ሰው አለ፣ ምንም አይነት ነገር እንደዚህ ቆሻሻ የተለከሰከሰ ነገር ሳይኖር ማለት ነው። ቤተሰብ እና አሁን እኛ ማለት ነው ነገሮቹን በሁለት ሳይዝ ማሰብ ነው ያቃተን። በቃ ማለት የሃይሚ ጉዳት ብቻ የሀይሚን ስሜት ብቻ ነው የምናየው አንዳንዶቻችን። አንዳንዶቻችሁ ደግሞ በቃ ይሄ ነገር ፕራንክ ነው ኦልሬዲ ፕራንክ ነው፣ ሃይሚ ይቅርታ አድርጊ ነው። የእኔም ድጋፍ ይሄ ነበረ። ቤተሰብ ግን አሁን ላይ ሳስበው ያንን ቪዲዮ ካሳያት በኋላ ቪዲዮውን እኔ ደጋግሜ ማየት ጀመርኩኝ። በቃ ማለት እርግጠኛ ለመሆን ማለት ነው ቤተሰብ እና ቪዲዮውን ሳየው ከዛ በፊት ምሰራው እና ቪዲዮ ካሳያት በኋላ ምሰራው ብሩኬ ጋር ያላት ጥላቻ በጣም የበዛ ነው። ለምን ይመስላችኋል? ያንን ቪዲዮ ያሳያት ቪዲዮ በእርግጠኝነት ሀይሚ አምነዋለች። በቃ ሃይሚ አንድ በአንድ አምነዋለች። ስለዚህ ያ ነገር ውስጧን ጨካኝ እንድትሆን አድርጓታል ሀይሚ ማለት ነው። ስለዚህ እኛ በምን አይነት መንገድ ነው አንድ የሚሆንበትን ነገር ልናስተካክል የምንችለው? ሲቀጥል ደግሞ ዳኒ ብር ተከፍሎት ነው ቡርኬና ሃይሜን ለማለያየት። በዶላር ከውጭ ሀገር ብር ተቀብሏል አሉ። ሶሲም ነበረችበት፣ እዚህ እጇ ነበረበት እዚህ ውስጥ እና እነሱን ለማለያየት ነው ፍላጎታቸው። ከዚህ በፊትም ይሄ ነገር ተሞክሮባቸው ነበር። ስለሚያሳዝኑ ብቻ ትተዋቸው ነበር፣ አልፈዋቸው ነበር። ትዝ የሚላቸው ከሆነ የሆነ ሰዓት ላይ እንደዚህ አይነት ነገር ተፈጥሮ ነበርና አሁን ደግሞ እንዴት ተነሱባቸው ማለት፣ ለምን በዚህ ልክ ምን አረጓቸው? የሰው ጥግ አይደርሱ ምን አያደርጉ፣ ከፖለቲካ ነጻ ናቸው፣ ከዘረኝነት ነጻ ናቸው፣ ከሃይማኖት ነጻ ናቸው። ለምን በዚህ ልክ እንደዚህ እነሱ ላይ አይናቸው እንድበራ አላውቅም። ብዙ ኢትዮወሮች አሉ። አሁን እንግዲህ እንደምታዩት ሶ ሀይሚና ብሩኬ እንደዚህ ይህን ያህል ጥግ እንኳን እንዲህ በውሸት ድርቅ ያለ ነገር ሰርተው አያውቁም። ድራማ ይሰራል ቢያንስ ሳምንት በቃ በዛ ቢባል ሁለት ሳምንት አሁን እኮ ሶስተኛ ሳምንት ገባ። ቤተሰብ አይደል እንዴ? በዚህ በማይረባ ነገር ማለት ነው። እና ይሄ ነገር መነሻው ነው። ሌላው ሲቀጥል ደግሞ ሶሲ ዳኒን በልህ ነው ሄዳ ያደረገችው ይሄን ነገር። ብሩኬ ራሱ በደንብ አላሰበበትም። ድንገት ተነጋገሩ፣ ድንገት ፕራንኩን አደረጉ። ሶሲ መበቀሏን ያየችው ብሩክም ይሄ ጣጣ እንደሚመጣበት አላወቅም። ሶ ዳኒ ይህንን ነገር እንዳየ ወዲያውኑ መረጃ ነው የሰበሰበው። መረጃ ሲሰበስብ ግን እሷ ኖርማል የተጻጻፈችውን ነገር ምናምን ፕሮፋይሉን፣ የእሱን ፕሮፋይል ቀይሮ የእሷን አድርጎ በሌላ ስልክ ቴሌግራም ከፍቶ ተጻጽፎ ያደረገው የተጻጻፈው ጽሁፍ አለ እና ያንን ለምን አያወጣው? ለምንድነው የማያወጣው? እንደዛ ነው ያደረገው ሲባል የሰማሁት ማለት አንዳንድ በውስጥ የላካችሁ ልጆች አላችሁ። ማለት እኔ ደግሞ እሱ ሳያወጣው እኔ ማውጣት አልፈለኩም። አሁን የሶሲንና የብሩኬን ፕሮፋይል አድርጉ ራሱ የተጻጻፈበት የራሱ ከራሱ የወሰድኩት ብሎ የላከችልኝ አለ እና ያንን ነገር እንዴት እንደዚህ አይነት ነገር አለ። ብሩኬ እንደተጠነቀቅ ሀይሚን ብትሆኚ ምንም አይነት ነገር መለኛው እንዳለሽ ብሩክ የሚልሽን ነገር አዳምጪው። ግድ የለሽም። ምንም አትሆኝም። ምንም አይፈጠርም። ምንም አይፈጠርም። ብሩክ ንጹህ ሰው ነው። አንችም ንጹህ ሰው ነሽ። በዚህ በማይረባ ነገር ማንንም ሽንፍላዚ ውስጥ አታስገቢ። አትመኝ አትመኝ። ብሩክን አዳምጪ ቆም ብለሽ። እኔ አሁንም ነገም ምለው ነገር ቢኖር ሀይሚ፣ ጠንካራ መሆን አለብሽ። አሁን በመጣው ነገር ጠንካራ ሆናቸው ይሄን ነገር ማሸነፍ መስበር አለባቸው። አንቺ ደካማ ከሆንሽ እርግጠኛ ነኝ ብሩክ ብቻውን ሊሰብረው አይችልም። በጉልበት ይታገላል ግን የሆነ ሰዓት ላይ የሆነ በእጁ ተሰበብ ይሆነዋል። ብሩኬም ይታሰራል ሀይሚም ትጸጸቻለሽ። ማለት ላይታሰር ሊታሰር ይችላል ማለት አይታወቅም። የሰው ልጅ ሲናደድ ምኑን እንደሚመታው የሆነ ነገሩ አክላቱን ካጎደለው በንዴት የሚፈጠረውን ነገር አታውቁም። ከባድ ነው የሚሆነው። ስለዚህ ብሩኬ ትግስት ይኖረህ ነው ምለው። ሌላው እነ መለኛው እነ ሀብ ለምን አይሄዱም ላላችሁት ነገር ያው ምላሽ ሰጥቷል። እንግዲህ መለኛው በቪዲዮ ሰጥቷል። ስለ እናቱም ያለውን አስተያየት ሰጥቷል። በሚገባ እውነት ነው። እኛ የእነሱን እና ስናይ የእኔም እናት እንዲህ ነበረች ምናምን በቃ ብዙ ነገር ታስባላችሁ። በነገራችን ላይ እኔ በሙሽዬ በጣም የምጽናን ነው፣ በጣም ማለት ነው። የሆነ እድሜዋም ፊዚካሏም አወራሯም ከእናቴ ጋር ተመሳሳይ ነው። ፈጣሪ ካለ ካልዘቀዘቃችሁ ብ ላሳያችሁ እችላለሁ፣ ወደፊት ማለት ነው። እና ግን እፈራለሁ። ያው መዘቅዘቋም በጣም መፈራት ባይዘወይ ስለተዘቀዘቁ ደግሞ ምንም የሚፈጠር ነገር የለም ግን ልጅ አጥፍቶ ወላጅ መዘቅዘቁ በጣም አስፈላጊ አይደለም። ያም አለ እውነት ለመናገር ማለት ነው እና እኔ ሙሽዬን በጣም ነው የምወዳት፣ ከምላችሁ በላይ ማለት ነው። በቃ እናቴ እናቴ ነው መስለኝ፣ የምሬን ነው የምላችሁ። እኔ ማለት የብሩክ እናት ስለተወደደች ወይም ደግሞ ሌላ ነገር ብዬ አይደለም፣ እንደዛ ምላችሁ ማለት ነው። ፈጣሪ እድሜና ጤና ይስጠን ላሳያችሁ ስላለ እግዚአብሔር ከፈቀደ ማለት ነው እና መለኛው እንዳለው ማሚዬ ስትሉ የሆነ እንደ እናትነት እንድታስቡ የሆነ እንደ መጽናኛ ነገር እንደዛ ነው እንጂ እኛ ሚዲያ ላይ ባናወጣ እውነት ለመናገር አሁ ሚዲያ ላይ ምን ትሰራለች? እሷ ዩቲበር አደለች እሷ ምንት ምን አደለች፣ ስራዋ ሌላ ነው። እናቶች በዚህ ሰዓት ቤተክርስቲያን ምናምን ነው እንጂ ያኔ ዩቱብ ቻናል ላይ ቆምንም እንትን ጉዳይ የላቸውም። አንዳንድ የልጆቻቸውን ደስታ ለመካፈል ሴሉ ነው እንጂ ዩቱብ ላይ የሚመጡት እኮ ሌላ ምንም አዲስ ነገር የለም። ስለ እናቶች ማለት ነው። ቤተሰቦች እና መላ የገለጸው አገላለጽ በጣም ትክክል ነው። እኔ ብዙ ጊዜ ነው እኔ እንደዚህ ሲዘቀዘቁ፣ በተለይ በጋሽዬ እና በሃይሚ እናት ልክ የሚዘቀዘቅ ሰው የለም ነበር በፊት ከአብርሃም ጀምሮ ማለት ነው። በፊት የሃይሚ እንኳን አሁን ቅርብ ጊዜ ከብሩክ ጋር በቃ ከብሩክ ጋር በጣም ካፕል ሆነው በጣም ከተፋቀሩ በኋላ ነው እሱንም እርስ በራሳቸው ብሩኬን የጎዱ እየመሰላቸው ሀይሚ ጋ የሆነ ነገር ሲፈጠር በቃ ብሩኬን የጎዱ እየመሰላቸው ብሩኬን ይዘቀዝቃሉ። ብሩክ ተዘቅዝቆ ደግሞ ለምን ይቀራል እያሉ የብሩክ ደግሞ አድናቂዎች ይዘቀዝቃሉ። የሀይሚ ሲዘቀዝቁ የብሩክም ይዘቀዝቃሉ። ቁጥር አንድ ግን ቀዳሚ የሃይሜ ናቸው ለመዘቅዘቅ። ይሄ ምንም አይካድም ምንም ማለት ነው። ይሄ እዚህ ጋር ሀይሚ ሀይሚያት ወይ ብትሉኝ እኔ ያሰማችሁ ምክንያቱም ብዙ ጊዜ ስላየሁኝ ነው። ብዙ ጊዜ ማለት ነው። አሁን አሁን የብሩኪ ኦዲየንሶችም ጀምረዋል። በፊት በፊት ምንም አይቶ እንዳላየ ነበር የሚያልፉት ማለት ነው። በተለይ በተለይ በዳኒ ላይ በስማም የሚገባውን ነገር እያደረጉ ነው። ግን እነሱ ያኔ መንት ገደብ አያልፉም። በነገራችን ላይ ማለት ነው። እንደዚህ በፊት በፊት ብሩክን የሚከታተሉት ከሀይሚ በፊት ያሉትን ነው ምላችሁ እንጂ አሁን ከሀይሚ ጋር ያሉትን አይደለም እምላችሁ ካሚ ጋር የነበሩትን ኦዲየንሶች ሳይሆን የበፊቶቹ ኦዲየንሶች በጣም ብሩኬ የሚወዱት ልክ እንደ ወንድማቸው በቃ ከህጻንነቱ ጀምሮ የሚወዱት አሉ እና እኔ ኢንስታግራም ላይ ምናምን እኔ በልጅነቱ አላውቀውም እኔ ዩቲዩብ ላይ ነው የማውቀው ዩቲዩብ ላይ የማውቀው ከሄሉ ጋር እና ከማራኪ ጋር በሚሰሩ ሰዓት በልጅነታቸው በቃ የሆነ በጣም ጠንካራ ልጅ አልነበረም በዛን ሰዓት እንደም እሱን ያወቁበትን ቀን ቪዲዮን ይዤላችሁ ይመጣለሁ እና በጣም የሚገርም ልጅ ነበር በነገራችን ላይ በዛን ሰዓት ማለት ነው አስተሳሰቡ ምናምን ከሄለኑ ሄለን ብዙ ጊዜ በዛን ሰዓት የምትታመም ነበረ እና በጣም ከባድ ልጅ ነበር አስተሳሰቡ፣ እና የዚህን ያክል አስተዋይ ልጅ ነበር። በዛን ሰዓትም ኤንዌስ መለኛው በተናገረው ነገር ተግባራዊ ማድረግ አለብን። የማንንም እናት መዘቅዘቅ የለብንም እኛ ግን እርስ በራሳችን ጥፋት ካለብን እኛ ዘቅዝቁን፣ ምንም ችግር የለብንም ምንም። ምክንያቱም በስራችን በጥፋታችን ነው። አንዴ ሚዲያ ላይ ወጥተናል። ካጠፋን እንረግጣለን፣ ካጠፋን ማለት ነው። ካጠፋን ጥፋት ከሌለ ደግሞ ዝም ብላችሁ ገና የምወደውን ሰው ነክቶብኛል፣ የምወደውን ሰው ስሙን ጠርቶብኛል ብሎ መዘቅዘቅ መስታደብ ይሄ አስፈላጊ አይደለም። ምክንያቱም ለዛ ሰው የተሰጠው አስተያየት ሊጠቅመው ላይጠቅመውም ይችላል። ስለዚህ የጨረቃ ፋሚሊዎችን ዳኒ ከህይወታቸው እንዲወጣ በአንድ መሆን አለብን፣ ቤተሰቦች አንድ መሆን አለብን። ምክንያቱም አንድ ካልሆን ይሄ ዳኔን መቼም ቢሆን ልናስወግደው አንችልም። ገና ብዙ ነገር እሱ ሳያመጣ አይቀርም። አሁን ላይ ማለት ነው። ለምን ከሶሲ ጋር ስለተለያየ ማለት ነው። ሶሲን ብሎ ካድጓታል እንዳያችሁት። ለምን ብሮ ካደረጋት አያችሁ። የዚህን ያክል ነበር። ሶሲን ራሱ አያፈቅራትም። ሃይሚን ራሱ አፍቅሯት አይደለም፣ ለጥቅም ነው። በቃ አል ብሩክ እናሱን አለያይቶ ብር ስለተከፈለው ነው። ብሩኬ ደግሞ ሰምታችሁታል። እንደምንም ለጥፌህም ቢሆን አስነጥሼህም ቢሆን ከሀይሚ ህይወት አርቃሃለሁ ብሏል። ሶ እሱን የሆነ ነገር ቢያደረገው ብሩኬ ደግሞ በህጉ አደጋ ሊደርስበት ይችላል። ምንም ህግ ባይኖርም ሀገራችን ላይ ማለት ስነ ምግባር ላለው ልጅ ማለት ነው ህጉ ይበረታል፣ በነገራችን ላይ ማለት ነው። ስለዚህ ብሩኬ ራስን ተኬር አድርግ። አሁንም ጠዋትም ደጋግሜ የምለው ነገር ብሩኬ ትግስት ይንርህ። ወንድሞችም በትግስት እስከ መጨረሻ ይተማመናሉ። በእርግጥ ትግስት ሲበዛ ያቅለሸልሻል፣ በጣም ሲበዛ ይመራል። ይሄን እናቃለን፣ ግን ደግሞ ያው እየነገርንህ ነው፣ እኛም ከጎንህ ነን። በተቻለን መጠን እንግዲህ የሀይ ጨረቃ ፋሚሊን አንድ ማድረግ መጣር አለብን ብዬ አስባለሁ። ቤተሰብ አመሰግናል። መልካም እሺ።